አድማሽ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርእስተ ዜናዎቹን በአማራ ክልል እየተደረገ ያለው ውጊያ ተጧጡፎ ቀጥሏል። መድፍ ታንክና ዙ 23ን ጨምሮ በርካታ ከባባድ መሳሪያዎች በተሰለፉበት ከባድ ውጊያ ሁለቱ ተፋላሚ ኃይሎች ከፍተኛ ትንቅንቅ እያደረጉ ይገኛሉ። አመለሸጋው በመባል በሚታወቀው የምሬ ወዳጁ ጦር በወሎ የአገዛዙን ጦር እንደ እሳት ጀው ነው የወሎ ፋኖች ወሳኝ ከተማ በመግባት እንዲሁም ከተማዋን ዙሪያዋን በማጥበብ የብልጽግናን ሰራዊት ዶግ አመድ አድርገውታል። በዝርዝር የምናስደምጣችሁ ሰፋ ያለ የጦር ግንባር መረጃ ይዘናል። በሌላ በኩል አገዛዞም ውጊያው ከአቅሙ በላይ ሲሆንበት በተለያዩ የአማራ ክልል ቦታዎች ኔትወርክ እያቋረጠም ይገኛል። በጎንደር እየተደረገ ባለው ውጊያ የአገዛዙ የጦር መኮንኖች የተመቱበት ውጊያ ተደርጓል። የፋኑ ኃይሎች ከተሞችንም ተቆጣጥረዋል። በጎንደር አሁን በዚህ ሰዓትም ከፍተኛ ውጊያ እየተደረገ ነው። በዝርዝር ታደምጡታላችሁ መረጃውን። በሌላ በኩል በጎጃም ፋኖ መሪ ዘመነ ካሴ የሚመሩትና በጎንደር ፋኖ መሪ ሀብቴ ወልዴ የሚመሩት የፋኑ ኃይሎች በጥምረት አንድ ትልቅ ኦፕሬሽን ሰርተዋል። ሁለቱ የፋኑ ኃይሎች በጋራ ተዋግተው አገዛዙን ድባቅ እንደመቱትም ተነግሯል። በዝርዝር ትሰሙታላችሁ የደቡብ ሱዳን ሱዳን ጦር የኢትዮጵያን ድንበር ተሻግሮ የጋምቤላ ክልልን አንድ ወረዳ መቆጣጠሩ ተሰምቷል። የኢትዮጵያን ባንዲራም አውርደው የራሳቸውን ባንዲራም ሰቅለዋል። የመንግስት ኃይሎች ቁጭ ብለው እየተመለከቱ ነው። በዝርዝር መረጃውን እናስደምጣቸዋለን። በሌላ በኩል የአብን አመራሮች በአብይ አህመድ ዘንድ የውስጥ አርበኞች የሆኑ ተብለው ጥርጣሬ ውስጥ መግባታቸው ተሰምቷል። ወዲህ ደግሞ ብልጽግናን ጮቤ ያስረገጠው የፋኖ አመራሮች የቃላ ጦርነት ደርቷል። ብልጽግና የፋኖ ዘመነ ካሴን ቀኝ እጅ አማካሪ ገድያለው ብለዋል። እውነት ወይስ ውሸት የሚለውንም በመረጃ ሰዓታችን እንቃኘዋለን፣ በዝርዝር ጉዳዩን እንዳሰሰዋለን። የመንግስት ሰራተኞች ደሞዝ ስለመቋረጡ እንዲሁም የህወሓት ባለስልጣኖች ደብረ ጽዮንን ጨምሮ ሌሎቹም በዘር ማጥፋት ወንጀል ስለመከሰሳቸው በአጀንዳችን ከያዝናቸው አበይት ጉዳዮች መካከል ናቸው። ሰላም ጤና ይስጥልኝ አድማጭ ተመልካቾች ይህንና ሌሎች በርከት ያሉ ጉዳዮችን ይዘናል። በአርስተ ዜና ያደመጣችሁትን ጨምሮ ሌሎች መረጃዎችን ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማሽ ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ህዝብ ልጆች፣ ድል ጀግኖቹ እንዲሁም ሀሳብ አስተያየታችሁ እንድሰጡ እየጠየቀን በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብራችሁኝ ቆዩ። በቅድሚያም አርሲ ዞን ላይ ወደተሰማው አስደንጋጭና አሰቃቂ መረጃ አልፋል። አሉ ባሳለፍነው ሰኞ በኦሮሚያ ክልል አርሲ ዞን ስሪ ወረዳ አንድ አስደንጋጭ ድርጊት ተከስቶ ነበር። ወደ ስሪ ከተማ ሲጓዙ የነበረውም 50 ገደማም የአካባቢው ነዋሪዎች ከአዳማ ከተማ በ40 ኪሎ ሜትር ርቀት ላይ ልዩ ቦታው ቀለጣ ወንዝ ተብሎ በሚጠራም አካባቢ በዚህ ዕለት ከምሽቱም 12 ሰዓት ላይ በታጣቂዎች ኃይል በተቀላቀለበት መንገድ ታግተው ተወስደዋል። የአካባቢው ነዋሪዎች የኦሮሞ ነጻነት ሰራዊት መንግስት ኦነግ ሸኒ ብሎ የሚጠራቸው ኃይሎች ድርጊቱን እንደፈጸሙ ሲናገሩም፣ በመንግስት አካላት እስካሁን የተባለ ነገር የለም። ከታገቱት ሰዎች መካከል ዕድሜው 26 ዓመት የሆነውና የጋብቻ ስነስርዓቱን በመጪው እሑድ ይፈጽም የነበረው ወጣት ዮሐንስ አበራም ከታች በምስሉ የምትመለከቱት ልጅ በአሰቃቂ ሁኔታ በአጋቾቹ ተገድሎም አስከሬኑ በአውሬም እንዲበላ መደረጉን የአካባቢው ነዋሪዎች ለሚዲያችን ተናግረዋል። የሟች ቁርጥራጭ አካል ተሰብስቦም በዛ ዕለት በስሬ ከተማ የቅብር ስነ ስርዓቱም በትልቅ አዘንና ዋይታም ተፈጽመዋል። ነዋሪዎቹ ሲናገሩም ከታገቱት ሰዎች መካከል ነጋዴዎች፣ አረጋውያን፣ የሃይማኖት አባቶች፣ ወጣቶች፣ ተማሪዎችና ህጻናት ጭምር እንደሚገኙበት ጠቅሰውም እስከ ሁለት ሚሊዮን ብር እንዲከፍሉም እየተጠየቁ እንደሆነም ጠቁመዋል። በአካባቢው በግብርና የሚተዳደረውም የአርሶ አደር ማህበረሰብ የተለያዩ ብሔር ብሔረሰቦች ተከባብረው የሚኖሩበት ወረዳ ሲሆን ታጣቂዎቹ በተለያየ ጊዜ የአካባቢውን ማህበረሰብ ለማጥቃት ተደጋጋሚ ሙከራዎችን ሲያደርጉም መቆየታቸውን ነዋሪዎቹ ይናገራሉ። አካባቢው በትልቅ የጸጥታ ስጋት ስር የወደቀ ሲሆን የአካባቢው ማህበረሰብ በሰላም ወጥቶ መግባት፣ 40 ኪሎ ሜትር ወደ አዳማ ከተማ በነጻነት ተጉዞ መመለስ እንኳን አልቻለም ያሉ አንድ ነዋሪ ከዚህ ቀደም እገታ የተፈጸመበት አካባቢ በደህንነት ኃይሎች ቀን ከቀን ጥበቃ ይደረግ ነበርም ብለዋል። በቅርብ ጊዜ እገታው እስከተፈጸመበት ድረስ ጥበቃ የሚያደርጉት አካላት ቦታውን ለቀው በመውጣታቸው ምክንያት ይህ አደጋም ተከስቷል። የታገቱ አካላት በአስቸኳይ እንዲለቀቁም፣ በአሰቃቂ ሁኔታ በግፍ ለተነጠቀ ወንድማችንም ፍትህ እንዲሰጠን፣ እንዲሁም በቀጣይ የአካባቢው የጸጥታ ሁኔታ አሳሳቢ በመሆኑም መሰል ችግሮችን ከመከሰታቸው በፊት መንግስት ለጉዳዩ ልዩ ትኩረት እንዲሰጠውና የአካባቢውን ጸጥታም እንዲያረጋግጥልን ለፌዴራል መንግስትና ለኦሮሞ ብሔራዊ መንግስት አድርሱልን ሲሉም አቤቱታቸውን አቀርበዋል በድርጊቱ ዙሪያ የኦሮሚያ ኮሚኒኬሽን መረጃም ለመጠየቅ ያደረግነው ሙከራም አልተሳካም። የመንግስትና የክልል ሚዲያዎች በታጣቂዎች የሚፈጸመውን እገታዎችና ግድያዎች እንዳይዘግቡም መታዘዛቸውን ተያይዞም የደረሰ መረጃ ይጠቁማል። አሁን በቀጥታ ወደ ጦር ግንባር መረጃዎች አልፋለው በቅድሚያም የሱዳንን ጉዳይ እንመለከታለን። የደቡብ ሱዳን ጦር የኢትዮጵያን ድንበር ተሻግሮ በጋምቤላ ክልል አ አንድ ወረዳ የሚሆን አካባቢን መቆጣጠሩ ተሰምቷል። ጦሩ በየደረሰበት አካባቢም የኢትዮጵያን ሰንደቅ ዓላማ አውርዶም በምትኩ የደቡብ ሱዳንን ሰንደቅ ዓላማም ሰቅሏል ነው የተባለው። ራሱን መከላከያ ሰራዊት በሚል ስም የሚጠራውና የሀገር ዳር ድንበር ለማስከበር ተቋቁሞ የነበረው የኢትዮጵያ ጦር ደግሞ የኦህዴድ የበላይነትን ለማስከበር በሙሉ አቅሙ በአማራ ህዝብ ላይ ጦርነት ከከፈተ እነሆ ድፍኑ ሁለት ዓመት አልፎታል። አገዛዙ በአራቱ ማዕዘናት ሀገሪቱን ዳር ድንበር ሲጠብቆም የነበሩ ወታደሮችን አንስቶ ከአማራ ህዝብ ጋር በሚደረገው ጦርነት ያሳተፈ ሲሆን በአሁኑ ሰዓት የሀገሪቱ ድንበር ክፍት በመሆኑ የጎረቤት ሀገራት ወታደሮች እንዲሁም አልሸባብን ጨምሮም ሌሎች አማጽያን በፈለጉበት ሰዓት ድንበር ተሻግረው ያሻቸውን የሚፈጽሙበት ሁኔታ መፈጠሩን ታማኝ ምንጮች ዋቢ በማድረግ ሚዲያችን ከሰሞኑ መዘገቡ አይዘነጋ። ሀገሪቱ የነበራትን ሙሉ ጦር ማለትም ሜካናይዝድ ክፍለ ጦርን ጨምሮ ከ ምድር ኃይል እስከ አየር ኃይል ከባህር ኃይል እስከ አየር ወለድ ኮማንዶ ድረስ ይዞ ከአማራ ሕዝብ ጋር ጦርነት እያደረገ የሚገኘው የብልጽግና ቡድን ያሰማራቸው ወታደሮቹም የተፈለገውን ውጤት ማምጣት ሳይችሉም የፋኖ አፈሙዝ ሲሳይ ሆነውበትም ቀርተዋል። አሁን በቀጥታ ወደ አማራ ክልል የጦር ግንባር መረጃዎች ያልፋለው በቅድሚያም ጎንደር ላይ በትላንትናው ዕለት ከቀኑ 10 ሰዓት ገደማ የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር በፊት አውራሪ ሻ ወደ ሙሉ ዓለም የምትመራው ነብዩ አሳምነው ብርጌድ ድንዝዝ ቀበሌ ላይ ከማክሰኝ ከተማ ወደ ደጎማ ከተማ ሲጓዝ የነበረም የአገዛዙም ደንገጦር ሰራዊት ላይ ከፍተኛ ኪሳራም አደረሰችበት። የብልጽግና ቡድን በዙ 23 የታገዘም ከፍተኛ ቁጥር ያለው ኃይል ከጥንቃቄ ጋር ለመንቀሳቀስ ቢሞክርም በፊታውራሪ ሻምበል ሙሉ ሰውና ቆራጥ ልጆቹም በደረሰባቸው ምታታዊና ቅጽበታዊ ምት ከመኪና ወርዶ እንኳን መከላከል ሳይችሉም እንደ ከሰል በተጫኑበት መኪና ከዛው ከስለው ቀርተዋል ነው የተባለው። ውጊያው ላይ ከፍተኛ አመራሮችን ጨምሮ ከ22 በላይ የብልጽግና ጦር ሲደመሰስ ቁጥራቸው በውል ያልታወቀም የአገዛዙ ወታደሮች ከከፍተኛም እስከ ቀላል ቁስለኛም ሲያስተናግዱ፣ የቀሩት እንደ እድላቸው ከመኪና እንደ ራግቢ ተጫዋች ምድር ላይ እየተፈናጠሩ በደመ ነብስ ወዳገኙበት አቅጣጫም ነብሳቸውን ለማትረፍ ተበታትነዋል። በውጊያው ለነብዩ አሳምነው ብርጌ በቅርብ ርቀት የነበረውም የጥቁር አንበሳ ክፍለ ጦር አባላት ድጋፍ በማድረጋቸው የብልጽግና ጦር ላይ የበለጠ ኪሳራ ማድረስ ሲቻል ፋኖዎች ያለምንም ጉዳት እየፎከሩና እየሸለሉ ወደ ተለመደው ግዛታቸው በሰላም መመለሳቸውን የመረጃ ምንጮቻችን ገልጸዋል። ይህ በእንዲህ እንዳለን በሌላ የጎንደር የግንባር መረጃ የአማራ ፋኖ አንድነት በጎንደር አርበኞች ክፍለ ጦር በወልቃየት ጠገዴ ሰቲቱ መራዞን ባደረገው ተጋድሎ ከፍተኛ ድልን ተቀናጀም። ክፍለ ጦሩ ካሉት ሰባት ብርጌዶች መካከል አንዱ የሆነውና በቅርቡም የተመሰረተው ወልቃይት ጠገዴ ጽናት ብርጌድ በዞኑ ቃፍቲያ ወረዳ እድሪስ ከተማ ሙሉ ለሙሉ መቆጣጠር እንደቻለም ተረጋግጧል። ውጊያው አሁንም ድረስ የቀጠለ ሲሆን የአገዛዙ ኃይል በርካታ አባላትን ሞትና ቁስለኛ ያደረጉት የፋኑ ኃይሎች በርካታ የአገዛዙን ጦርም በምርኮ መያዛቸው ነው የተሰማው። የቀረው ኃይል እግሬ አውጭኝ ብሎም ወደ ሁመራም እየፈረጠጠ መሆኑን የአርበኞች ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ አርበኛም ባንዲራው ግርማዬም ለሚዲያችን ገልጿል። ይህ በእንዲህ እንዳለም የጎጃምና ጎንደር ፋኖች የጋራ ኦፕሬሽን ሰሩ። ዘመቻ አንድነት በተመሳሳይ ሰዓት በብልጽግና ኃይል ላይ ውጊያ ከመክፈት አልፎም አንድ ግንባር በጋራ በመሰለፍ የብልጽግናን ጦር አይቀጡ ቅጣት ወደ መቅጣት ተሸጋግሯል ሲሉም የፋኖ ኃይሎች ገልጸዋል። ሞጣ ቀራኒዮም አይጠፋ ዘር ከተባለው አውደ ውጊያም የአማራ ፋኖ በጎጃም ሁለተኛ ክፍለ ጦር መብረቁ ብርጌድ ጋር በመሆን ታላቅ የአውደ ውጊያ ታሪክ የጻፈው የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አባተኮር ጉና ክፍለ ጦር ከአውደ ውጊያው መልስ በአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ብርጌድ አመራሮች ደማቅ አቀባበልም ተደርጎላቸዋል። ዘመቻ አንድነት በተመሳሳይ ሰዓት ጥቃት ከመክፈት አልፎም አብሮ ወደ መዋጋት ያደገ ሲሆን፣ ዘመቻ አንድነት ግዙፉን የአማራ አንድነት አማራዊ ተቋም ሊያበስር ከጫፍ ደርሷል። ተደርጓል ሲሉም የፋኖ ኃይሎች ገልጸዋል። በዚህ የጋራ ውጊያም የፋኖ ኃይሎች አገዛዙ ላይ ከፍተኛ ድልን እየተቀናጁ ሲሆን በርካታ የአገዛዙ ኃይል ሙትና ቁስለኛ ስለመሆኑም ተነግረዋል። በቁጥር ደረጃም እስካሁን የተገለጸ ነገር ባይኖርም ቁጥራዊ መረጃዎች እንደደረሱን ወደ እናንተ ይዘን የምንቀርብ ይሆናል። ይህ በእንዲህ እንዳለም ጊዮም ብርጌድ በጎጃም ሁለት የአብዮን በራስ ጠባቂ ኃይሎችን ላይመለሱም ወደ ላይኛው ሸኝታቸዋለች። ሰከላ ወረዳ ግሻ አባይ ከተማ መሽጎም ሙሽራ በአሰቃቂ ሁኔታ የረሸነው የአገዛዙ አሸባሪ ኃይል የአማራ ፋኖ በጎጃም ጎጃም አገው ምድር ሶስተኛ ክፍለ ጦር ጊዮን ብርጌድ አናብስቶቹ ግትም ሻለቃ በትናንትናው ዕለት ወደ ግሻ አባይ ከተማ ሰርገው በመግባት ሁለቱን የአገዛዙን ኃይል መቀንደሽም ችለዋል። በዚህ የተበሳጨው ኃይል ከተማ የሚኖሩ ንጹሐን የፋኖ ቤተሰብ ናችሁ በማለት ወደ እስር ቤት በማጋዝ ሲያሰቃያቸው እንደዋለም ገልጸዋል። የፋኖ ኃይሎች ሙሽራ ሊወራርሽ ነዋል የተባሉትን የአገዛዙን ኃይሎች ነጥለው መቀንደሻቸው ነው እየተነግረው። ይህ በእንዲህ እንዳለም ውጊያው የከበደው የአገዛዙ ጦር በአማራ ክልል ኔትወርክ እያቋረጠ ነው። በተለያዩ አካባቢዎች ከበድ ያሉ ውጊያዎች እየተካሄዱ ይገኛሉ። ውጊያ በሚካሄዱባቸው አካባቢዎች ስልኮች እንዳይሰሩም እየተደረጉ ነው። ሰሞኑን በፋኖ አመራሮች ላይ ዘመቻም ጀምረዋል። ከትላንት ወዲያ መከላከያ ሰራዊቱም የዘመነ ካሴን አማካሪም ገደልኩኝ ማለቱ ይታወሳል። ስለዚህ ጉዳይ ከፋኖ የተሰጠ ማብራሪያ ባይኖርም ይህ መረጃ ግን እስካሁን ውሸት እንደሆነ ነው ያረጋገጥኩት። ከዚህ በፊት መከላከያ ሰራዊቱም ዘመነ ካሴን ሳይቀር ገደልኩኝ ማለቱ የሚታወስ ነው። በውሸትና በትርክት የቆመው የብልጽግና መንግስት ከዚህም የባሱ ውሸቶችን ሲዋሽ ተመልክተናል። ስለዚህ የዘመነ ካሴን አማካሪም ገደልኩኝ ቢል ከውሸት የዘለለ እንደማይሆን በግልጽ የታወቀ ነው። ነገር ግን እስካሁን በአጣራነው መረጃ እንዲሁም የፋኖ ኃይሎች በሰጡት መግለጫ ምንም አይነት የፋኖ አመራር እንዳልተገደለም አረጋግጠናል። በዚህም መሰረት እስካሁን የዘመነ ካሴ አማካሪ ምንም አልሆነም። ይህ በእንዲህ እንዳለ ወደ ወሎ ግንባር ስናልፍ ዘመቻ አንድነት በወሎ ቤተ አማራ ግንባር ተጠናክሮ ቀጥሏል። ተጠናክሮ በቀጠለው ዘመቻ አንድነት ራሳሌ ክፍለ ጦር ውጫሌ ከተማና በዙሪያው ታላቅ ጀብዱ በመፈጸም ድል መጎናጸፉን አስታወቀም። የአማራ ፋኖ በወሎ ልጅ ያሱኮር ራሳሌ ክፍለ ጦር የብልጽግና የአንድ ቡድን አገዛዝ ውጫሌ ከተማ ህዝብ ሰብስቦም እንደተለመደው የውሸት ፕሮፖጋንዳውን ሊነዛ ቢያስብም፣ ነበልባሎቹ ከተማዋ ድረስ ሰርገው በመግባት እንዲሁም በከተማዋ ዙሪያ በከፈቱት ማጥቃት በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ያሰበውን ሳሳካ መፈርጥጦም ወደ መጣበት እንዲመለስ አድርገውታል። በተጋድሎው ራሳሌ ክፍለ ጦር ሁለተኛና አራተኛ ሻለቆች ብርቱ ትንቅንቅ ያደረጉ ሲሆን የነበልባሎቹን ክንድ መቋቋም ያቃተው የብልጽግና ጦር ንጹሐንን ኢላማ ያደረገ የከባድ መሳሪያ ጥቃት በመፈጸም ትምህርት ቤት በመማር ላይ የነበሩም ሕፃናት ላይ ከባድ ጉዳትም አድርሷል። አሁን በቀጥታ ከጦር ግንባር መረጃዎች በመውጣት ከውስጥ አዋቂዎችና ከታማኝ ምንጮች ወዳገኟቸው ሰበርና አቤት ጉዳዮች አልፋል። የአብን አመራሮች የውስጥ አርበኞች ሊሆኑ ይችላሉ በሚል በጠቅላይ ሚኒስትር አብይ አህመድ ከፍተኛ ጥርጣሬ ውስጥ መግባታቸው ተሰማ። በፋኑ አመራሮች መካከል የቃላት ጦርነቱ ደርቷል። ብልጽግናንም ጮቤ ያስረግጧል ተብሏል። እነዚህን ጉዳዮች የተመለከተውም ሰፋ ያሉ ዳሰሳዎችን ወደ እናንተ አቀርባለሁ። የአማራ ህዝብ ብዙ ጊዜ ተከርተዋል። በባዕዴን፣ በግንቦት ሰባት፣ በአብንና በሌሎች ድርጅቶችም የአማራ ህዝብ ብዙ ጊዜም ተከርቷል። ፕሮፌሰር አስ አስራት ወልደየስ በአንድ ወቅት ዋናው የአማራ ጠላት ሆዳም አማራው ነው ብለው በግልጽ ተናግረው ነበር። የአስራት ወልደየስ ንግግር አሁን ትንቢት ሆኗል። የአማራ ብሔራዊ ንቅናቄ አብን እንደተመሰረተም መላው የአማራ ህዝብ ትልቅ ድጋፍ አድርጎለታል። የአማራ ህዝብ አብንን በገንዘብ በሞራልም ደግፏል። የአብን አመራሮች በየሚዲያው እየቀረቡ ሲናገሩ መነጋገሪያም አርዕስት ጉዳይ ይሆናሉ። በተለይ የኦሮሞ ብሔርተኞች በአብን አመራሮች ይቀኑባቸው ነበር። የአብን ሰዎች እጅግ ጥሩም ተናጋሪዎች ነበሩ። ዶክተር ደሳለኝ ጫኔ ቤትልሔም ታፈሰም ከተባለች የኦሮሞ ብሔርተኛ ጋር፣ አሁን የብልጽግና አጋፋሪ ጋር ያደረገው ቃለ ምልልስ እጅግ መነጋገሪያ እንደነበረም የሚታወስ ነው። ዶክተር ደሳለኝ ጫኔ የአማራ ህዝብ የሰው ውሃ ልክ ነው ማለቱም እጅግ አነጋጋሪ በወቅቱ የነበረ ንግግር ነበር። አሁን ያ በአንድ ወቅት አነጋጋሪ የነበረው ፓርቲም አሁን አንሶ አንሶም የአየለ ጫሚሶ ፓርቲ ሆኖ ቁጭ ብሏል። የአብን አመራሮች የአሁኖቹም ጋሻው መርሻም፣ የሶፊ ኢብራሂም ጣሂር፣ መሐመድ በለጠ ሞላ የዘመኑ ይሁዳም በመባል ይታወቃሉ። እነ ክርስቲያን ታደለን እስር ቤት ከተው እነሱ የፖስታ ኃላፊም የአዳነች አበቤም እቃያዥ ተደርገው ተሹመዋል። ሰሞኑን ጭራሽ አብን ያወጣው መግለጫ ህዝቡን አስገርመዋል። አብን የኤርትራ ሀገርነትን አልቀበልም ብሏል። የባህር በር ከሌለን ኢትዮጵያ ትኖርም ባክህ አብይ አህመድ ኤርትራ ላይ ጦርነት አውጅና ኢሳያስን እንፈንግለው የሚል መግለጫም አውጥተዋል። አብን የፖለቲካ ፍላጎቱ ምንድን ነው? አብን ምናልባት የውስጥ አርበኞች ሊሆኑ ይችላሉ የሚል ጥርጣሬም በብልጽግና በኩል ተፈጥሮባቸዋል። አብን አብይን ብቻውን የማስቀረት ስትራቴጂ ነድፎ ሊሆን ይችላል የሚል በብልጽግና ዘንድ አንዳንድ መላምቶች እየተሰጡ ነው። የአማራ ህዝብ ዋና ጠላት ወያኔናም ኦነግ ናቸው። ወያኔ ተዳክመዋል። ኦነግም ተዳክመል ተጠቅሟል ነገር ግን አብይ አህመድ የኦነግ ልጅ ነው። አብይ ከሁሉም የሀገሪቱ ተቃዋሚዎች ጋር ጦርነት ገጥሟል። አሁን አብኖች አብይን ከጎረቤት ሀገራት ጋር እንዲጣሉና አጋዥ እንዳይኖራቸው ለማድረግ ትልቅ የሴራ ፖለቲካ ማዕቅደው ሊሆን ይችላል የሚሉም የብልጽግና አመራሮች ተፈጥረዋል። አብይ አህመድ አሁን ከአረብ ኤምሬት መሳሪያም እያስገባም አይደለም፣ ከቱርክ ነው ሰሞኑን እያስገባ ያለው። አረብ ኤምሬት ሰልችታ ሊሆን ይችላል። አብይ ለአረብ ኤምሬቶች ደብረ ከተማን መሸጡም ይታወቃል። ይሄ ለአረብ ኤምሬቶች ትልቅ ስጦታ ነው። አብይ የማይጠረቃም እጅግ ስግብግብ ነው ሲሉም የቅርብ ሰዎቹ ይናገራሉ። ሰሞኑን እንኳን ጀርመን በህገ ወጥ የገቡም ኢትዮጵያውያን የጀርመን መንግስት ዜጎችህን ልመልስልህ ተቀበለኝ፣ በምላሹ ዶላር እሰጥሃለሁ ተብሏል። አብይም እሺ ዶላሩን ከሰጣችሁኝ እቀበላለሁ ብለዋል። የኦህዴድ ድርጅት የኢትዮጵያን ህዝብ ከመሸጥ ወደኋላ አይልም። አረብ ኤምሬት የፈለገችውን ታገኘች አብይን ዘወር በል ልትለው እንደምትችል ይገምታል። ከዚህ ቀደም እንደ ወትሮው አብይ አህመድ አረብ ኤምሬትም መሄድ አቁሟል። የአማራ የፖለቲካ ድርጅቶችና የሚዲያ ተቋማት የተወሰኑ ወራቶች ብቻ ነው የሚዘልቁት፣ ከዚያም ይበተናሉ። አሁን ላይ በውጭ የሚገኙ የአማራ ቴሌቪዥን ጣቢያዎች አራት ደርሰዋል። በተደላደለ ሀገር ቁጭ ብለው በፋኖ ትግል ውስጥ ገብተው እየፈተፈቱ ነው። በፋኖ አመራሮች መካከል ከፍተኛ ንትርክም ተፈጥሯል ተጠቅሷል። የአማራ ህዝብም በፋኖ ትግል ላይ ተስፋ እንዲቆርጥ ለማድረግ የብልጽግና ሰዎችን ጨምሮም የፋኖ ደጋፊ የመሰሉ ተኩላዎችም እየተንቀሳቀሱ ነው። ህዝቡ አንድ ይሆናሉ ብሎ ሲጠብቅም ጭራሽ የፋኖ አመራሮች እንዲከፋፈሉም የሚሰሩ በርክተዋል። የፋኖ አመራሮች ስልካችሁ ይጠለፋል፣ ስልካችሁ እየተጠለፈ ነው፣ ሚስጥር አትናገሩ ሲባሉም አልሰማ ብለዋል። ብልጽግና የፋኖ አመራሮችን በስልክ የሚያወሩትን ጠልፎም በማህበራዊ ሚዲያም እያሰራጨም ይገኛል። ለዲያስፖራ ሚዲያ፣ ለዩትዩብ ሸቃዮችም ቃለ ምልልስ እያደርጋሉ። እነዚህ የዩትዩብ ቻናሎችስ ይታመናሉ ወይ? የፋኖ አመራሮችስ ለዩትዩበሮቹም በውስጥ ሚስጥር ያለማውረታቸው ምን ዋስትና አለ ሲሉም የመረጃ ምንጫችን ይጠይቃሉ። እነዚህ የዩትዩብ ሸቃዮች ከፋኖ አመራሮች ጋር በሚስጥር ያወሩትን ለብልጽግና በዶላር ላለመሸጣቸውስ ምን ዋስትና አለም? የኢትዮጵያ ፖለቲካ በሴራ የተሞላ ነው። የውስጥ አዋቂዎች ይናገራሉ። የአማራ ህዝብ በብአዴን በአብን በግንቦት ሰባት ተከድተዋል። ህዝቡ በፋኖ ትግል ተስፋ እንዳይቆርጥ የፋኖ አመራሮች እልሃቸውን ማቆም አለባቸው። ስልካቸውን መጣል አለባቸው። ከሸኔ መማር አለባቸው። አንድ ወጥ ኮማንድ ሊዘረጋ ይገባል። ለህዝቡ መረጃ የሚያቀርቡበትን ድረ ገጽ ይክፈቱ። ሸኔ እንደዚያ ነው የሚያደርገው። ሸኔ ለተለያዩ ሚዲያዎች መረጃም አይሰጥም። የራሱ ገ ለው በራሱ ገጽ ብቻ መረጃዎችን ያሰራጫል። የፋኑ ኃይሎች ከዚህ ትምህርት ሊቀስሙ ይገባሉ። በርካታ የበግ ለምድ የለበሱም ተኩላዎች በመሃላችን ይገኛሉ ሲሉም የውስጥ አዋቂዎች ይናገራሉ። በመጨረሻም እኚህ የውስጥ አዋቂም የፋኑ ኃይሎች ራሳቸውን አንድ ማድረግ ከቻሉ የብልጽግናን ሰራዊት ያለምንም የጦር መሳሪያ ማሸነፍ ይችላሉ ሲሉም ይናገራሉ። በዚህም የፋኑ ኃይሎች ኢጓቸውን ጣል በማድረግ የእንትና ጎጥ ተናጎት ሳይሎን ከወዲሁ ወደ አንድነት እንዲመጡም አሳስበዋል። ቀጥሎ በሚፈጠሩ ሁኔታዎች የስልጣን ክፍፍል ታደርጋላችሁም አሁን ግን የሕዝባችሁን ፍላጎት አስቀድሙ በማለት መረጃውን ይቋጫሉ። በሌላ በኩል በህወሓት አመራሮች ላይ ክስ ተመሰረተ። 18 ከፍተኛ የትግራይ አመራሮችን ጨምሮ በዘር ማጥፋት ወንጀል 64 ሰዎች ተከሰሱ። ዶክተር ደብረ ጽዮን ገብረ ሚካኤልን ጨምሮ 18 ከፍተኛ የትግራይ የፖለቲካና የጦር መሪዎች በፌዴራል መንግስት በተሾሙ 64 የጊዜያዊ አስተዳደር አመራሮችና ሰራተኞች ላይ ከጥቅምት 2013 ዓ ም እስከ ጥቅምት 2015 ዓ ም ድረስ በነበረው የትግራይ ደም አፋሳሽ ጦር የዘር ማጥፋት ወንጀል ፈጽመዋል በሚል ክስ ቀርቦባቸዋል። ሚያዝያ 21 ቀን 2017 ዓ.ም ለፌዴራል ፖሊስ ኮሚሽን እና ለጠቅላይ መምሪያ የቀረበው የጽሑፍ ክስ እንዳመለከተው የተጠቀሱት ተከሳሾች በጊዜያዊ አስተዳደሩ አመራሮችና ሰራተኞች ላይ የዘር ማጥፋት ወንጀል ፈጽመዋል። ክሱ የቀረበው በአቶ አበራ ንጉሱ የተባሉ የህግ ምሁርና ጠበቃ እንዲሁም ከጥቅምት እስከ ሰኔ 2013 ዓ.ም በፌዴራል መንግስት በተቋቋመው ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ ሆነው ባገለገሉ ግለሰብ ነው። ይህ በእንዲህ እንዳለም በመጨረሻ የመንግስት ሰራተኞች ደሞዝ ተቋረጠ። በአማራ ክልል ውስጥ የሚገኙ መራዊ ከተማ አስተዳደር፣ ሰሜን ሜጫና ደቡብ ሜጫ ወረዳ ያሉ የመንግስት ሰራተኞች ደሞዛቸው ከታገደም ወይንም ከተቋረጠ ሶስተኛ ወሩን አስቆጥሯል። ይህ የሆነበት ምክንያት ደግሞ አብይ አህመድ በክልሉ ያሉ ሚሊሻዎችን ደሞዝ መክፈል የሚችልበት አቅሞም ስላጣ በጀቱን ወደ ሚሊሻ ማዞሩን ተከትሎ በወረዳው የሚገኙ የመንግስት ሰራተኞች ለችግር እንደተጋለጡ፣ እንዲሁም በአካባቢው ካነጋገርና የመንግስት ሰራተኞች መካከል በኑሮ ውድነት ምክንያትና ደሞዝ ባለማግኘታቸው የሚበሉት የሚጠጡት አጥተው ህይወታቸውን መምራት አቅቷቸው በረሃብና በጥማት የሞቱ ሰራተኞች እንዳሉ ማረጋገጥ ተችሏል። ከአብይ አህመድ ተላላኪ ካድሬዎች በስተቀር በዓልን በአግባቡ ማክበር ተስኗቸው በሀዘን ውስጥ ሆነው እንዳ ያለፈም ተመልክተናል። በተጨማሪም የብልጽግና ኃይል በአጎራባች ወረዳዎች ዝርፊያውን አጠናክሮ እንደቀጠለም ተመልክተናል ያሉት የመረጃ ምንጮቻችን ሰሜን ምጫ ወረዳም ዳጊም አንደኛና ሁለተኛ ደረጃ ትምህርት ቤቶች ሙሉ ንብረቶች የተዘረፈ ሲሆን ከነዚህም ውስጥ ኮምፒውተሮች ተዘርፈው በመራዊና በባህር ዳር ውስጥ ለግለሰብና ለጽህፈት መሳሪያ ስቴሽነሪዎች የብልጽግና ኃይሎች እየሸጧቸው እንደሆነ የደረሰኝ መረጃም ይጠቁማል ይህን ሙ ግለሰቦችና ተቋማት የህዝብ ንብረት ስለሆነ በዚህ ላይ ተከታትለን እርምጃ የምንወስድ መሆኑን እንድታውቁ ሲሉም የፋኖ ኃይሎችም ገልጸዋል። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌላ መረጃ እስካገኛችሁ ቸር ያሰማል።